በጎንደር ቀጠና ለሚገኙ የከንፈርና የላንቃ መሰንጠቅ ችግር ላጋጠማቸው ሕጻናት በጎንደር ከተማ ነጻ ሕክምና እየተሰጠ ነው። ሕክምናው መሰጠቱ በልጆቻቸው ላይ ይደርስ የነበረውን የስነልቦና ጉዳት እንደሚያስቀር ወላጆች ተናግረዋል። አዲስ ዓለማየሁ ተጨማሪው ይነግረናል። ትረስት በጎ አድራጎት ማህበር ከአማራ ክልል ጤና ቢሮና ከአጋር አካላት ጋር በመተባበር የከንፈርና የላንቃ መሰንጠቅ ችግር ለገጠማቸው ወገኖች በጎንደር ከተማ የህክምና አገልግሎት እየሰጠ ነው። ያፍ የፊትና የመንጋጋ ስፔሻሊስት እንዲሁም የስማይል ትሬን ሰርጅን ዶክተር ዘላለም አንለይ ሲጋራ በሚያጨሱ አልኮል በሚጠጡና ና ተጓዳኝ መድኃኒቶችን በሚወስሉ ነፍሰ ጡር እናቶች ላይ በልጆቻቸው የከንፈርና የላንቃ መሰንጠቅ እንደሚከሰት ነግረውናል። የጤና ጉዳቱ ያጋጠማቸው ህጻናት ከተወለዱ ከሶስት ወር ጀምሮ ህክምናውን እያገኙ መሆኑን ዶክተር ዘላለም አስታውቀዋል። ከሶስት ወርም በፊት የምናደርጋቸው ክትትሎች አሉ ህጻናቶችን ከዛ ውጭ ደግሞ ሶስት ወር እንደሞላቸው የከንፈር መሰንጠቅ ያለባቸው ቀጥታ የቀዶ ጥገና ህክምና እንጀምራለን። የመስፈርቱ የሚያሟሉትን ማለት ነው። ከዘጠኝ እስከ አስራ ስምንት ባለው ደግሞ ላንቃቸውን እንደዚህ እንደዚህ እያለ እስከ አዳልት እስከሚሆኑ ወጣቶች እስከሚሆን ድረስ ተያያዥ የሆኑ ብዙ ህክምናዎች ይሰጧቸዋል ማለት ነው። አሁን ላይ በዘመቻ እየተሰጠ ያለው ህክምና በነጻ እንደሆነም ዶክተር ዘላለም ተናግረዋል። በሀገር አቀፍ የሚከበረው ከ ማርች 3 እስከ 9 የሚከበረውን የአፈጣጥ ችግር ያለባቸውን ቀን በማስመልከት ትረስት በጎ አድራጎት ከሚባል ድርጅት ጋር በመተባበር ነው ነጻ ሕክምናውን እያደረግን ያለ ነው ማለት። የሕክምና አገልግሎቱን ሲያገኙ ያነጋገርናቸው የሕሙማን ወላጆች በበኩላቸው ልጆቻቸው ለሕመሙ ተጋላጭ በመሆናቸው ለአካላዊና ለስነልቦናዊ ጉዳት ተዳርገው መቆየታቸውን አንስተዋል። በአገልግሎቱ ደስተኛ መሆናቸውን የነገሩን አስተያየት ሰጪዎቹ አገልግሎቱን በቅርቡ እያገኙ በመሆኑ ጊዜና ጉልበታቸው እንደቀነሰላቸው ተናግረዋል። ከሰው ጋር መጨመሪያ አይችሉም። ኩታሮቹ የተሰደው እዛ ግን አሁን ታከሙ። ግን እኔ ደስተኛው እኔ እየኖርኩን ያለ ነው መንግስቱ በጣም ድርጅቱ እናመሰግነዋለን። ምርጥ ነው። ከመሰራቱ በፊትማ በጣም ያው መጥፎ ነው የነበረው ሰው ሲያይ ራሱ በጣም እኔ ምን ብዬ መግለጥ አልችልም። ሆስፒታል ላይ ነው የወለድኩት። ሆስፒታል ላይ ወልጄ ወደ ገጠር እየወ ሊሄድ ስል በቃ እኔ እንዳለ በዛው ብቀር ነው ሳስብ የነበረ ከተሰራ በኋላ ደግሞ ደስታዬ ወርቅ ነው። በማዕከላዊ ጎንደር ዞን ጤና መምሪያ ተላላፊ ያልሆኑ በሽታዎች ኦፊሰር ወይዘሮ ቤተልሔም ጥጋቡ ከትረስት በጎ አድራጎት ማህበር ጋር በመተባበር በዞኑ ካሉ 15 ወረዳዎች የተለያዩ የችግሩ ተጋላጭ ህጻናት የህክምና አገልግሎቱ እየተሰጣቸው ነው ብለዋል። የዘመቻ ስራው ቀጣይነት እንደሚኖረውም አስረድተዋል። ከዚህ በፊት ያው እንደዚህ አጋር ድርጅቶች ጋር ተገናኝተን እነዚህ የልየታው ስራ ያው ተሰርቶ ይዞ ያለባቸውን ሰዎች ወደ እዚህ በማምጣት ስራውን ለማሰራት ሞክራል። የከንፈርና የላንቃ መሰንጠቅ ችግር በማህበረሰቡም ያው የስነ ልቦና ና በማህበረሰቡም ጫና ስለሚኖረው ይሄን ስራ የሚሰሩ አጋር ድርጅቶች ጋር በመተባበር ቀጣይነት ያለው ስራ እንደሚሰራ ተስፋ አደርጋል። በጎንደር ከተማ የካቲት 25 2017 ዓ ም የጀመረው ነጻ የከንፈርና የላንቃ መሰንጠቅ ህክምና እስከ የካቲት 30 2017 ዓ ም ይቀጥላል ተብሏል።